ሰላም ጤና ይስጥልን። የተከበራችሁ አድማጮቻችን ዛሬም እንደወትሮው አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ መድረስ አብራችሁን ቆዩ። የአሜሪካ ተዋጊ ጀቶችን ተሸካሚ የሆነው የዩኤስኤስ ጄራልድ አር ፎርድ በላቲን አሜሪካ አቅራቢያ በሚገኘው ውሃ ላይ መድረሱም በዩናይትድ ስቴትስ እና በቬንዙዌላ መካከል እየተባባሰ የመጣውን አለመግባባት የሚያመለክትም ነው። እንደ አውሮፓውያኑ ከ1989 የፓናማ ወረራ አሜሪካ በቀጠናው ስትገኝ የግዙፍ መሆኑ ነው። ማኑኤል ኖርጋ ከሶስት አስር ዓመታት በፊት በአደንዛዥ አዘዋዋሪነት እንደተከሰሱት ሁሉ አሁንም የቬንዙዌላ ፕሬዚደንት ኒኮላስ ማዱሮ ተመሳሳይ ውንጀላ ቀርቦባቸዋል። እርሳቸው ግን ይህንን አጥብቀው ያስተባብላሉ። ዋሽንግተን በበኩሉ በዓለም ላይ ትልቁና እጅግ የተራራቀውን የጦር አውሮፕላን ተሸካሚ በቬንዙዌላም የባህር ዳርቻ አቅራቢያ ብታሰማራም ዓላማዋ ግልጽ አላደረገችም። ካራካስ ግን የሚመጣውን አደጋ ለመቀበል የተዘጋጀች ትመስላለች ባለፈው ሳምንት የመከላከያ ሚኒስተሩ ቪላድር ፕድሮን ሎፔዝ በማዱሮ መንግስት ላይ የተቃጠውን ስጋት ለመከላከል በመላ ሀገሪቱ የምድር የባቡር የሀይ የአየር የወንዝና የሚሳኤል ኃይል ሚሊሻዎቻቸውንም ጨምሮ ግዙፍ ኃይል ማሰማረቱን አስታውቋል ፕድሮን ሎፔዝ በቴሌቪዥን በተላለፋቸው ንግግር ማዱሮ ወደ 200 ሺህ የሚጠጉ ወታደሮች እንዲሰማሩ ማዘዛቸውን ተናግሯል። የዩናይትድ ስቴትስ ግዙፍ አውሮፕላን ተሸካሚ መርከብ ወደ አካባቢ መምጣት ዶናልድ ትራምፕ በቬንዙዌላ ውስጥ ይንቀሳቀሳሉ ባሏቸው የአደንዛዥ እጽ አዘዋወሮች ላይም የከፈቱት ወታደራዊ ዘመቻ አካል እንደሆነም ይናገራሉ። በዚህም የተነሳ በአካባቢ ሲንቀሳቀሱ በነበሩ ጀልባዎች ላይ በወሰዱት እርምጃም ከሰማንያ በላይ ሰዎች ሲገደሉና ከፊል ሰርጓጅ መርከቦች ላይም ጉዳት ደርሷል። ነገር ግን አንዳንድ ተንታኞች ይህ የእርምጃ ባለፈው ዓመት የተካሄደውን ፕሬዝዳንታዊ ምርጫ በተቃዋሚዎችና በዓለም በዓለም አቀፍ ታዛቢዎች የተጭበረበረ ነው ከተባለ በኋላም የመጣ መሆኑንም ይናገራሉ። ዋሽንግተን ሕጋዊ አይደለም በተባለው ምርጫ ወደ ስልጣን የመጡትን እማድሮን ለማድከም አልፎም ተርፎም ለመጣል የምትወስደው እርምጃም አካል ሊሆን እንደሚችል ይከራከራሉ። የማዱሮ ጦር ከዓለማችን ሀያል አገር የሚሰነዘርባቸው ወታደራዊ ጥቃት መቋቋም የሚችሉ ይሆን? በመስከረም ወር ላይ ማድሮ ቬንዙላን ለመከላከል ከ8 ሚሊዮን በላይ ሰዎች መመዝገባቸውን እና ከዚህ ቁጥር ጋራም የሚያስተካክል ሚሊሻም ሊያስታጥቅ እንደሚችሉ ጠቁመዋል። ባለሙያዎች ግን ይህን አሃዝ አጥብቀው ይሞግቱታል። ከ2020 እስከ 2023 በቦጋታ የቀድሞ የአሜሪካ ከፍተኛ ዲፕሎማት የነበሩት ጄምስ ስቶርስ እውነት አይደለም። ትክክለኛው ቁጥር በጣም ያነሰ ነው። ማዱሮም ባለፈው ዓመት አራት ሚሊዮን ድምፅ እንኳን ማግኘት አልቻሉም ስሉ ለቢቢሲ ሙንዶ ተናግረዋል። ሰራዊቱ በጣም ከከፍተኛ በሆነ ቁጥር የሚካዱ ወታደሮች የሚገኙበት ነው በማለት አክለዋል። የዓለም አቀፍ ስትራቴጂ ጥናት ተቋም ቬንዙዌላም ከ123 ሺህ ወታደሮችናም ከ220 ሺህ ሚሊሻ አባላትናም ከ8 ተጠባባቂዎች እንዳሏትም ይፋ አድርጓል። ሲቶር እንዳሉት የቬንዙዌላ ወታደሮች እንብዛም ስልጠና የማያገኙ ወይም ደካማ የውጊያ ብቃት ያላቸው ናቸው። ከዚህ በተጨማሪ ደግሞ ብዙ የቬዥስታን ሚሊሻን አባላት አልታጠቁም። ምናልባት በሰራዊት ውስጥ ብቃት ያላቸው ጥቂት ክፍሎች ሊኖሩ ይችላሉ፣ ነገር ግን እንደ ተዋጊ ኃይል የተለየ ብቃት የላቸውም። አክለውም የቬንዙዌላ ጦር የቀድሞ ሰራዊት ጥላ ነው ካሉ በኋላም አሁንም በአካባቢ አንዳንድ ልዩ ድጋፎች እንዳሉትም አምነዋል። እንደ አውሮፓውያኑ በ2006 በቀድሞ ፕሬዚደንት ሁጎ ቼፔቬዝ ከሩሲያም ከተገዙት ወዲህ የሚጠጉ የሱካይ ተዋጊ ጀቶችን በተጨማሪም ቬንዙዌላ በ1980 ዎቹ የዋሽንግተን ዋና ሀገር በነበረችበት ጊዜ በርካታ የአሜሪካ ኤፍኤ 16ቶቹን አግኝታለች። የሱካይ ሆይ ተዋጊ ጀቶች በቀጠና ውስጥ ካሉት ሁሉም የላቁ ናቸው። እናም አንዳንዶች አሁንም እየሰሩ ናቸው። ኤፍኤ 16 ቺን በተመለከተም አንድ ወይም ሁለት አሁንም እየሰሩ ይሆናል ብዬ አስባለሁ ብለዋል። በጥቅምት ወር መገባደጃ ላይ ከአሜሪካ ጋር ያለው ውጥረት እየጨመረ በነበረበት ወቅት ማዱሮ ቬንዝዌላ 5 ሺህ ሩሲያ ሰራሽ አግላም ኤስ ጸረ አውሮፕላን ሚሳኤሎችንም በቁልፍ እያየር መከላከያ ቦታዎችን ማሰማራቷን አስታውቀዋል። ማዱሮ በቴሌቪዥን ባተላለፈ ወታደራዊ ዝግጅት ላይም በዓለም ላይ ያለ ማንኛውም ወታደራዊ ኃይል የኢግላ ኤስን አቅም ያውቀዋል ብለዋል። ኢግላ ኤስ የአጭር ርቀት ዝቅተኛ ከፍተኛ ያለው ተንቀሳቃሽ የአየር መከላከያ ሲሆን የኪሩዝ ሚሳኤሎችን፣ ድሮኖችን፣ ሄሊኮፕተሮችንና ዝቅ ብለው የሚበሩ አውሮፕላኖችን መምታት የሚችል ነው። ቬንዙዌላ በቻይና የተሰሩ ቪኤን አራት የታጠቁ ተሽከርካሪዎችንም ባለቤት ስትሆን ከቅርብ ዓመታት ወዲህ ጥቃት ሊፈጸሙ የሚችሉ ድሮኖችን ያላት ብቸኛዋ የደቡብ አሜሪካ ሀገር ይህም ኒኮላስ ማዱሮ እንደ አውሮፓውያን አቆጣጠር በ2022 በወታደራዊ ሰልፍ ላይ እንዲታይ አድርገዋል። ቬንዙዌላም ከኢራን ፔካፕ ሶስት ፈጣን ጥቃት ፈጻሚ ጀልባዎች ገዝታለች። ይህም ጀልባ የጸረ መርከብ ሚሳኤል ማስወንጨፊዎችንም ይዟል። አንቶኒ ሆሴ ዱሱኬር በመቶና 200 የተሻሻሉ የኢራን ሞዴሎች ላይ የተመሰረቱ እናም በቬንዙዌላ የተመረቱ ድሮኖች ናቸው። በተጨማሪ አገሪቱ በሩሲያ የተሰሩ ከምድር ወይም ወደ አየር የሚወነጨፉ ሚሳኤሎችንም ፔንትሰር ኤስ-1 እና ባክ ኤም-2ኢ መግዛቷ የተዘገበ ሲሆን እነዚህ እንደ ሩሲያ የሕግ ባለሙያ አሌክሲስ ዘሩቬሌቭ ከሆነ በቅርብ በኢል-76 የጭነት አውሮፕላኖች ወደ ካራንካስ ተወስደዋል። በቀላሉ ልበትን የሚችል ጦር ነገር ግን ቬንዙዌላ አለኝ በምትለው እናም በስራ ላይ ባለው መከላከል ትልቅ ክፍተት አለ ስሉ የውጭ ፖሊስ እና መከላከያ ልዩ ጉዳዮች ተንታኞች የሆኑት ዶክተር አንድሬይ ሰርቤን ፓንት ይናገራል። በአሜሪካና በቬንዙዌላ መካከል ያለው ውጥረት በግዛቲቱ ላይ ቀጥተኛ ጥቃት ወደ መፈጸም ሊያድግ ይችል የሚሉ ስጋቶች የተሰሙ ባሉበት በዚህ ወቅት የሀገሪቱ የአየር መከላከያ ስራዎች ትኩረቱን ስበዋል። ይሁን እንጂ አብዛኛው የአየር መከላከያና ማቃወሚያ ስርዓት ሩሲያ ሰራሽ የፔችራም ከምድር ወደ አየር የሚወነጨፉ ሚሳኤሎች ስሪታቸው በ1960ዎቹ በመሆኑም ከአገልግሎት ውጭ ናቸው ወይም በአሜሪካ ቴክኖሎጂ በቀላሉ ጥቅም ላይ እንዳይውሉ ሊደረግ ይችላል ስሉም ዶክተር ሴርቢን ፓንት ለቢቢሲ ተናግረዋል። የሽምቅ ውጊያ ብዙ ተንታኞች ማድሮና የቅርብ አጋሮቹ የሽምቅ ውጊያ ለማድረግ እየተዘጋጁ እንደሆነ የሚያምና ነው። በመስከረም ላይ የቬንዙዌላ የሀገር ውስጥ ጉዳይ ሚኒስትር ዲዮሳዶስ ካቤሎ አገሪቱ ለረጅም ጦርነት ዝግጁ መሆኗን አስጠንቅቀዋል። ብዙም ሳይቆይ የማድሮ መንጎት የቦሊቬሪያን ብሔራዊ ጦር ኃይሎች ከዝቅተኛ ማህበራዊ የተውጣጡ በጎ ፈቃደኞች የጦር መሳሪያ አጠቃቀም እንዲያሰለጥኑ ጠይቀዋል። ስቶር እንዲህ ባለው ዘመቻም ቬንዙዌላውያንን ከማድሮ ጎን ይሰለፋሉ የሚለው ሀሳብ ውድቅ አድርገውታል። ማድሮ በወታደራዊ ሆነ በህዝብ ዘንድ ተወዳጅ አይደለም። በዚህም የተነሳ ሰዎች በሽምቅ ውጊያ ውስጥ የሚደግፉት አይመስለኝም። ምንም እንኳ የቬንዙዌላ መንግስት ጦርነቱና ጸረ አሜሪካን ንግግሮችን እያጠናከረ ቢመጣም ዶክተር ሰርቢን ፓንት ግን ወደ ወታደራዊ ኃይሉ ከዩናይትድ ስቴትስ ጋር አለው ለእውነተኛ ግጭት ዝግጁ እንዳሉናም ተናግሯል። ከጎረቤት ሀገር ከኮሎምቢያ ወይም ብራዚል ጋር የሚደረግ ጦርነት የሀገሪቱ የጦር መሳሪያ ስርዓት በጣም ጠቃሚ ይሆናል ካሉ በኋላም፣ ነገር ግን ለአሜሪካ ምንም አይነት ስጋት አይፈጥርም ሲሉ ተናግሯል። ለዛሬ ያሰባሰብነው መረጃ ይህን ይመስላል ነበር። በሌላ መረጃ እስከምንገናኝ ድረስ በሰላም ቆዩልን።